ትሰማኛለህ አትሰማኝም ነው? ወደ አላማና ተመለስ። ግራ ገባም አልገባም ዛሬ ነው ግራ የሚገባ። የልጄን ትዳር የበጠበጠች ያለችው ሄርሜላ ናት። ይሄ በሷ ብቻ ደግሞ የሆነ ሳይሆን የአብርሃምም ትልቅ እጅ አለበት በሚል ጋሽዬ ከዚህ በኋላ አብርሃምና ሄርሜላ እያደረጉት ያሉትን ነገር የማያቆሙ ከሆነ እርምጃ እንደሚወስዱባቸውና አብርሃም ላይ ከባድ የተባለ ማስጠንቀቂያ ጭምር መስጠታቸውን ሰምተናል፣ ማለት ነው። ትላንትና ቢንያም ይዟቸው መጣው ጋሽዬ በጣም ብዙ ነገሮችን አውርተው ነበረ። ከዛ በኋላ ከቤተሰብም ከብዙ ቦታም ጋሽዬ ይህንን ነገር በዝምታ ማየት እንደሌለባቸውና ይሄ ነገር በዚህ የሚቀጥል ከሆነ ከባድ ችግርን ይዞ እንደሚያመጣ ከቤተሰብ በተለይም ከነ አብርሃም ቤተሰብ ከፍተኛ የሆነ ጫና ጋሽዬ ላይ ስለደረሰባቸው ከዚህ በኋላ ጋሽዬ በዚህ ነገር ውስጥ እጃቸውን አስገብተው ነገሮችን ለማስተካከል መወሰናቸውን ሰምተናል ማለት ነው። ለዚህ ነገርም በዋነኛነት ሄርሜላን ተጠያቂ ማድረጋቸውን እና ከዚህ በኋላ ሄርሜላ ከአብርሃም ጋር ማንኛውንም አይነት ቪዲዮ እንዲሁም ማንኛውንም አይነት ግንኙነት እንዳታደርግ ጭምር ለአብርሃምም ለሄርሜላ ጥብቅ የተባለ ማስጠንቀቂያ መስጠታቸውን ሰምተናል ማለት ነው። ከዛ ባሻገርም ጋሽዬ አዲስ አበባ ድረስ ሄደው ማለት ነው ይህንን ችግር ከሁለቱም ጋር ቁጭ ብለው አውርቶ ለመፍታት መወሰናቸውን ሰምተናል ማለት ነው። እንግዲህ ከዚህ ጋር ተያይዞ የደረሱኝ በጣም ብዙ መረጃዎች አሉ ማለት ነው። ከዛ ባሻገርም ሩታ ቡታጀራ ናት። ቡታጀራ ላይ ምን አይነት ነገሮችን እያደረገች ነው ከቤተሰቦቿ ጋር? በነገራችን ላይ ትላንትና ሌላኛውን የቢቢ ሾር ፕሮግራም ማዘጋጀታቸውን ለማየት ይችላናል ማለት ነው። እንግዲህ ተከብሯል። ቪዲዮ በምን ምክንያት እንዳልተለቀቀ ባላቅም ምናልባትም ዛሬ የዚህ ቪዲዮ እንትን ይለቀቃል ብዬ አስባሉ ማለት ነው። ከዛም ውጭ ሩታ ቡታጀራ ላይ የሆነ አንድ ያልተጠበቀ ነገር ተሰምቷል ማለት ነው። ያንንም ነገር ወደ እናንተ አደርሳለ ማለት ነው። እንግዲህ እነዚህን መረጃዎች እየሰማችሁ ከኔ ጋር ጥሩ ቆይታን ታደርጋላችሁ ማለት ነው። ሰላም እንዴት ናችሁ ቤተሰቦች፣ ደህና ናችሁ ወይ አለን? እግዚአብሔር የተመሰገነ ይሁን። እንግዲህ ያው ሰሞኑን ብዙ ነገሮች ሲባሉ ነበረ፣ ብዙ ብዙ ነገሮችም ከዚህም ከዛም ወገን የመልስ ምቶች ምናምን ብቻ እንደዚህ አይነት ነገሮችን እያየን ነበረ። ግን ከትላንትና ጀምሮ እነዚህ ነገሮች በሁሉም አቅጣጫ ጸጥ ብለዋል ማለት ነው። ይህ የሆነበት ትልቁ ምክንያት ደግሞ ጋሽዬን ጨምሮ የሩታ ቤተሰቦች እንዲሁም በጣም ብዙ እዚህ ያሉ የአብርሃምም የእነ ሩታን ቤተሰቦች በዚህ ጉዳይ ላይ እጃቸውን ማስገባት መጀመራቸው ተሰምቷል። እኔ እስካሁን ድረስ ይሄ ጉዳይ ለምን በዝምታ ሊታለፍ እንደቻለ ሁሉ ሊገባኝ አልቻለም ነበረ። ግን አሁን ላይ በተለይ ሩታ ቡታጅራ ከመጣች በኋላ የሩታ ቤተሰቦችም ይህንን ነገር በዝምታ ማየት አልፈልጉም። አንደኛ ከክብረም ጋር ተያይዞ ማለት ነው ለነሱም ይሄ ትልቅ የሆነ እንትን ስለሆነ ይህንን ነገር በዝምታ መመልከት ስላልቻሉ ትላንትና ቢኒያም ቪዲዮ ከሰራ በኋላ ያው ጋሽዬ ብዙ ነገሮችን በዛ ቪዲዮ ላይ አውርቶ ነበረ። ከዛ በኋላ የነ ሩታ ቤተሰቦችን እንዳገኙ ጭምር መረጃው ደርሶኛል ማለት ነው እንግዲህ ከነሱ ጋር ተነጋግረው ይህንን ጉዳይ በዝምታ ማየት እንደሌለባቸውና የነዚህ የሁለት ልጆች ግንኙነት መስመር እየሳተ ብዙ ነገሮችን እያበላሸ ከዛም አልፎ ሩታ ላይ ከፍተኛ የሆነ የስነ ልቦና ጫናን እያደረሰ መሆኑን አስረድቷቸዋል ማለት ነው ታዲያ ይህንን ነገር የሰሙት ጋሽዬም እዚህ ነገር ውስጥ የግድ ማለት ነው እጃቸውን ማስገባት እንዳለባቸው ተሰምቷቸው እዚህ ነገር ውስጥ እጃቸውን አስገብተዋል መግቢያ ላይ እንደነገርኳችሁም ለሄርሜላም ለአብርሽም ከባድ የተባለ ማስጠንቀቂያ ሰጥተዋል ማለት ነው። ከዛም አልፎ እንግዲህ ወደ አዲስ አበባ ድረስ ሄደው እዚህ ጉዳይ ላይ እጃቸውን በማስገባት ከሁለቱም ጋር ፊት ለፊት ለመነጋገር መወሰናቸውን ሰምተናል። እስከዛ ድረስ ግን ሁለቱም ማንኛውንም አይነት ቪዲዮም፣ ሌላ ሌላ ነገሮች ላይም እየተሳተፉ ሚዲያ ላይ ማንኛውንም አይነት ነገር እንዳያመጡ በተለይ ለአብርሽ ጠበቅ ያለ ማስጠንቀቂያን ሰምተዋል። በእርግጥ እያንዳንዱ ጥፋት የአብርሽ መሆኑን ትላንትናም ጋሽዬ በደንብ ተናግረዋል። ግን ከዛም አልፎ ደግሞ ሄር ሜላ እንደዚህ አይነት ግንኙነት ትዳር ልጅ ብዙ ነገር መኖሩን እያወቀች የዚህን ያከል ጥሳ መታ እንደዚህ አይነት ነገር ላይ መሄዷ እሷንም ተጠያቂ አድርጓል። እንግዲህ ከዚህ በኋላ ከልጅ ጋር ማንኛውንም አይነት ግንኙነት ማንኛውንም አይነት ቪዲዮዎችንም ሆነ ሌላ ነገሮች ውስጥ እንዳትገቢ በሚል ጥብቅ የተባለ ማስጠንቀቂያን ወደ ሄርሜላ ጭምር መላካቸው ተሰምቷል። ከዛ ከዛ ሰዓት ጀምሮ በነገራችን ላይ ስቶሪ ላይ ወይም የሆነ ነገር ላይ አይጠፉም ነበር አብርሃምም ሄርሜላም። እስካሁን ሰዓት ድረስ አንዳቸውም ማለት ነው ስቶሪ ላይም ሆነ ሌላ ነገር ላይ የፖሰቱት ነገር እንደሌለ ለማረጋገጥ ይችላል ወይ? ማለት ነው። ስለዚህ እኔ የሰማሁት መረጃ ትክክለኛ ነው፣ ጋሽዬ ለሁለቱም ጠበቅ ያለ ማስጠንቀቂያ ነው የሰጧቸው ማለት ነው። እንግዲህ አዲስ አበባ ሄደው በዚህ ጉዳይ ላይ እጃቸውን አስገብተው አብርሃም የሚሰማ ከሆነ ለአንዴና ለመጨረሻ ጊዜ በዚህ ጉዳይ ላይ ሁለቱንም ቁጭ አድርገው እንደሚያነጋግሯቸው ነው የሰማሁት ማለት ነው። ቢኒም ትላንትና ይሄንን ነገር ነበር ሲናገር የነበረው። አቃሎይም ብዙ ደክመዋል፣ በዚህ ልጅ ጉዳይ በጣም ብዙ ነገሮችን ሞክረዋል ማድረግ የማይፈለጉትን ነገር ጭምር እያደረጉ በጣም ብዙ ነገሮችን ሞክሯል። እንደ ደከመው ታውቃለሁ። ግን ደግሞ ለአንዴና ለመጨረሻ ጊዜ በዚህ ጉዳይ እጃቸውን አስገብተው ችግሮች የሚፈቱበትን መንገድ መፈለግ አለበት ብሎ ቢኒ ማለት ነው። ያው የተረዳበት መንገድ ይገባኛል። ምክንያቱም ይህንን ነገር አንድና አንድ ጋሽዬ ይፈቱታል ብሎ ስላሰበ ነው በእርግጥ ከዚህ በፊትም በጣም ብዙ ነገሮችን ያደርጋሉ፣ ግን እሳቸው በተመለሱ የተወሰነ ጊዜ ባልቆየ ጊዜ ውስጥ ችግሮች ይፈጠራሉ ማለት ነው። እኔ እንደውም ከዚህ በኋላ አብርሃም አዲስ አበባ ላይ ምንም ዓይነት ነገር ይሰራል ብዬ ስለማላስብ እዚህ ጋር ሆኖ ከሩታ ጋር ሆኖ ነገሮችን የሚያስተካክልበት አብሯት ካጠገቧ ሆኖ እውነት ነው፣ ቤተሰቦቿ ጋር ልትሆን ትችላለች፣ ግን ካጠገቧ ሆኖ ነገሮችን ማስተካከል ማመቻቸት፣ ከእሱ የሚጠበቁ በጣም ብዙ ነገሮች ስላሉ ይህንን ነገር ማስተካከል አለበት ብዬ አስባለሁ። ጋሽዬ ወደ አዲስ አበባ ከሄዱ አይቀር ለዚህ ልጅ ይህንንም ነገር በሚገባ ነግሮት በዚህ ሰዓት እሱ ካጠገቧ ካለ ነው። ማንም አጠገቧ ሊሆን እንደማይችል እሱ ብቻ ሊሰራቸው እሱ ብቻ ሊያደርጋቸው የሚችሉ በጣም ብዙ ነገሮች ስላሉ ያንን ነገር እዚህ ተገኝቶ ማመቻቸት ማስተካከል የሱ ኃላፊነት እንደሆነ ጭምር መናገር አለበት ማለት ነው። እንግዲህ ነገሮች ጋሽዬ ከገቡበት በተወሰነ መልኩ ይፈታሉ ብዬ አስባለሁኝ። ሄርሜላም አብርሽም እንግዲህ ጋሽዬ በዚህ ጉዳይ ላይ ገብቶ ይህንን ነገር አናደርግም ብለው ይሄዳሉ ብዬ አላስብም። ያው ብዙዎችን ሲጥሱ ብዙዎችን አንሰማም እያሉ እዚህ ደረጃ ላይ ደርሷል። ግን ከዚህ በኋላ እንግዲህ ጋሽዬን አልፎ የሚሄዱ ከሆነ እነዚህ ልጆች የምርም ፍቅር አቅላቸውን እያሳተ እንደሆነ ነው እኔ የምረዳው ማለት ነው። ብቻ ግን እኔ ጋሽዬ እዚህ ጉዳይ ላይ መግባታቸውና ነገሮችን ፊክስ ለማድረግ አንድ እርምጃ መራመዳቸውን በጣም ነው የምደግፈውም ትክክለኛ የሆነ ነገር ነው። እንግዲህ ጋሽ ከሰሞኑ አዲስ አበባ ይሄዳሉ። እስከዛ ድረስ ግን ማንኛውንም አይነት ነገር እንዳይለቁ ጭምር ማስጠንቀቂያ መስጠታቸውን ሰምተናል ማለት ነው። ለሁለተኛው ጉዳያችን ስንመለስ ደግሞ ሩታ ቡታጅራ ላይ እንግዲህ እኔ ደስ ነው ያለኝ የምሬ ነው የምላችሁ። በቃ ከዚህ ሐሳብ ወጣ፣ ከነዚህ ሁለት ልጆች ከሚያደርጋቸውና የእሷን ትኩረት ለመሳብ ብለው ሆን ብለው ከሚለቋቸው ነገሮች ራሷን ነፃ አድርጋ ከቤተሰቦቿ ጋር ጊዜ ወስዳ ራሷን እንደዚህ አድርጋ በማየቴ በጣም ነው ደስ ያለኝ። እንደውም እኔ ደጋግሜ እያልኳችሁ ነበር፣ ይሄ ነገር ዘግይቷል። እቺ ልጅ እዚህ መምጣት የነበረባት በጣም ከዚህ በፊትም ነበር እገዛ ቢሆን ኖሮ እንደዚህ አይነት ችግር ውስጥም ትገባለች ብዬ አላስብም። ምናልባትም ያቆያ ትልቁ ምክንያት አብርሃም ከተመለሰ እየሄደበት ካለበት መንገድ ምናልባት የሚመለስ ከሆነ እና እኔ በማውቀው የበዓል ሥርዓቱ መሰረት እራሱ አብርሃም ነው እዚህ እናቱ ቤት አምጥቶ አስገብቶ ነገሮችን ፊክስ አድርጎ መሄድ ያለበት ብዬ አስባለኝ። እና ምናልባት ያንንም ነገር ስጠብቅ ይሆናል እስከዛሬ ድረስ የቆየችው እንግዲህ ይህም ነገር ሊሆን አልቻለም። በጠበቀችው ልክም አብርሃም ነገሮችን ሊያስተካክልም ወደ ትዳሩ የመመለስም ሌሎች ሌሎች ነገሮችንም የማድረግ ፍላጎት እንደሌለው ስታረጋገጥ ነው ይመስለኛል ወደዚህ የመጣችው ማለት ነው እንግዲህ። አሁን ላይ ባለችበት ሁኔታ ጥሩ ጊዜን ከቤተሰቦቿ ጋር እያሳለፈች እንደሆነ ለሜት ይ ያለውኝ። ትላንትናም የሆኑ የሆኑ ቦታዎች ላይ አይቻቸው ነበረ ከቤተሰቦቿ ጋር ሆና ማለት ነው። ብቻ በጣም ነው የሚያምሩት፣ ደሳስ ይሉ ነበረ። እንግዲህ ዛሬም በስቶሪዋ ላይ ለቃ ነበረ ከቤተሰቦቿ ጋር ያሳለፈችውን ጊዜ። ምናልባትም ያ ቪዲዮ ለምን እንዳልተለቀቀ አላቅም፣ እንጂ እዚህም ቤቢሻወር እንዳከበሩላት ጭምር ሰምቻለሁኝ ማለት ነው። ምናልባትም ያንን ቪዲዮ ዛሬ ሊለቁት ይሆናል ብዬ አስባለሁኝ። እሷም በስቶሪ ላይ ያንን ፎቶ ያጓሩላትን ሰዎች ስታመሰግን እንደነበር ለማየት ይችላሉ ማለት ነው። ብቻ አሁንም መቀጠል ያለብሽ በዚህ መንገድ ነው፣ እስክትወልጂ ድረስ እግዚአብሔር በወድሽ ውስጥ ያለውን በእጅሽ እስኪያሳቅፍሽ ድረስ በጽናት በርትተሽ ነገሮችን እንድታደርጊ ነው የምፈልገው ማለት ነው። ጋይስ እንግዲህ ያው ዛሬ የሰማኋቸውን መረጃ አንድ ላይ ጠቅለል አድርጊ ወደ እናንተ ይዤ መጥቼ ነበረ። መረጃዎች ይህንን ይመስላሉ። ማታ ላይ የሚለቀቁ ቪዲዮዎችን አይተን ደግሞ ተመልሰን እንገናኛለን። ይመቻችሁ።